ወይዘሮ ቤቴሌም ጨቡድ ኢትዮጵያ ኤሌክትሪክ አገልግሎት ሐረሪ ሪጅን ዳይሬክተር ሪጅኑ ከተቋቋመበት 2010 ዓመተ ምህረት ጀምሮ በርካታ የኤሌክትሪክ ቅርቦት ስራዎችን እያከናወነ ይገኛል። በዛም አሁን ላይ ሪጅኑ አምስት አገልግሎት መስጫ ማዕከላት ያሉት ሲሆን በሽፋን ደረጃ በክልሉ ካሉት ዘጠኝ ወረዳዎችን አጠቃላይ ሽፋን እየሰጠ ይገኛል። በዚህም የገጠር ወረዶች ሶስቱም ወረዶች ላይ ሶስት አገልግሎት መስጫ ማዕከላት ይገኛሉ። ከተማ የሚገኙት ደግሞ ስድስት ወረዳዎች ላይ ሁለት አገልግሎት መስጫ ማዕከላቶች አገልግሎቱን ተደራሽ እያደረጉ ነው። በሪጅኑ አጠቃላይ 56 ሺህ ደንበኞች የሚገኙ ሲሆን በቅድመ ክፍያ ቆጣሪዎች አምስት ሺህ አንድ መቶ ሃምሳ አምስት ደንበኞች አሉ። በድህረ ክፍያ ቆጣሪዎች ደግሞ ሃምሳ ሺህ 869 ደንበኞችን እያስተናገደም እንገኛለን። ከዛ ውስጥ 48700 የሚሆኑት የዶሜስቲክ ከስተመሮች ሲሆኑ 6800 የሚሆኑት ደግሞ የኮሜርሻል ኃይል ተጠቃሚዎች ናቸው። ተቋሙ በአሁኑ ሰዓት ከፍተኛ ኃይል ተጠቃሚ ደንበኞች ስማርት ሜትሮችን መቅጠም ስራ እየሰራ ነው። በዚህ ሪጅናችን ላይ ወደ 240 ደንበኞች የስማርት ሜትር ወይም ኤማይ ሜትር ተጠቃሚዎች ተደርገዋል። በያዝነው በጀት ዓመት ባለፉት ስምንት ወራት በሪጅናችን አዲስ ኃይል ጥያቄ ያቀረቡ ደንበኞችን 96 ፐርሰንት አስተናግደናል። በዚህም ጥያቄያቸውን ካቀረቡት ደንበኞች 95 ፐርሰንት የሚሆኑትን በስታንዳርዱ ከአንድ ቀን ባነሰ ጊዜ ተስተናግደዋል። በኢትዮጵያ ኤሌክትሪክ አገልግሎት የስድስቱ ከተሞች መሰረተ ልማት ማሻሻያ ስራ ሊሰራባቸው ከተመረጡ ከተሞች ውስጥ አንዷ የሐረር ከተማ ነች። ከተማዋ ከዚህን ቀደም ረጅም ዓመታት አገልግሎት ሲሰጥ የነበረ ኔትወርክ ያለበት በመሆኑ በአሁኑ ሰዓት የስድስቱ ከተሞች የመልሶ ግንባታ ስራ እየተጠናቀቀ በመሆኑ በፊት ይስተዋሉ የነበሩ የኃይል መቆራረጦችን መፍትሄ ይሰጣል ብለን እናስባለን። ክልሉ በኩል ያቀረቡ የ18 የኮሪደር ሳይት ስራዎች ውስጥ አጠቃላይ 1190 ምሰሶች እንዲነሱ ጥያቄ የቀረበው ሲሆን ከእነዚህም ውስጥ 1107ቱን በማንሳት ኮሪደር ስራው ከተማዋ የሚመጥ በሆነ መልኩ እንዲሰራ ስራዎችን ስናከናውን ቆይተናል። ከዚህ ጋርም ተያይዞ የመስመር ማዛወሪያ ስራዎች ሲሰሩ ኤሌክትሪክ አገልግሎት ተቋርጦ እንዳይቆይ አማራጭ መስመሮችን በመዘርጋት ደንበኛው ሬታ ሳያቀርብ ኤሌክትሪክ አገልግሎቱም ሳይቋረጥ ስራዎችን እያከናወነን እንገኛለን። ስሜ አንዱ አለምንድሪ ሲባላል የሐረሪ ሪጅን ቁጥር አንድ ደንበኞች አገልግሎት መስጫ ማዕከል ስራ አስኪያጅ ነው። ይህ ማዕከል እንግዲህ ሀረር ላይ ካለው አምስት አገልግሎት መስጫ ማዕከል አንዱ እና ግንባር ቀደሙ ማዕከል ነው። እንግዲህ ኦልሞስት ይሄ ማዕከል ከረጅም አመትን ያገለገለ ማዕከል ነው። የከተማችንን ከግማሽ በላይ ኦልሞስት ወደ 60 እና 70 ፐርሰንት የሚሆኑ ደንበኞችን ከቨሬጅ ያለው አገልግሎት መስጫ ማዕከል ነው። በዚህ አገልግሎት መስጫ ማዕከል ወደ አስራ ዘጠኝ ሺ ፖስትፔድ ደንበኞችና ሶስት ሺ ፕሪፔድ ደንበኞች በድምር ወደ ሀያ ሁለት ሺ ደንበኛ አለ። ሰው እነዛን ደንበኞች በተቀላጠፈ መልኩ አገልግሎት በተለያየ ዘርፍ ከቆጣሪ ጋር ሌትሪክ ከሆኑ ኮኔክሽን ከቢል ጋር በተገናኘ አገልግሎት እየሰጠ ያለው መስጫ ማዕከል ነው። ይህ ማዕከል ድሮ እንግዲህ ቢያንስ ከሁለት ዓመት በፊት የነበረው በጣም የፈራረሰ ለደንበኙ ምቹ ያልሆነ ጥሩ ያልሆነ አገልግሎት መስጫ ማዕከል ነበር። ሰው ግን ከዛ በኋላ ከዚህ በአማረ መልኩ እንደዚህ ከተገነባ ለደንበኙ ምቹ ከተደረገ በኋላ ደንበኞቻችንን እያረካን ያለንበት በተለያየ መልኩ የተቀላጠፋ አገልግሎት ለመስጠት አንጻር እያገለገልን ያለንበት ሁኔታ ነው ያለው። ቅድም እንደጠቀስኩት 19 ሺህ ደንበኞቻችን የፖስትፔድ ደንበኞች ስለሆኑ አብዛኛውን ክፍያ የሚከፍሉት በዲጂታል አማራጭ ነው። ኦልሞስት ወደ 97 ፐርሰንት የሚሆኑ ከስተመሮቻችን በዲጂታል አማራጭ ነው እየከፈሉ ያሉት። ከዛ ውጭ ያሉ ናቸው እንግዲህ በፕሪፔድ ጋር በተገናኘ ካርድ ለመሙላት የሚመጡ ደንበኞችም ነው ወደዚህ ሊመጡ የሚችሉት እነዛን ባሉት ከስተመሮቻችን እንግዲህ አንድን እያደረግን መልስ እየሰጠን እየፈታን ያለንበት ሁኔታ ነው ያሉትን ቅሬታዎች በአግባቡ ከፈታን አንድ ቀን ውስጥ ነው ቅሬታ አቤሬጅ ካለ የሚለው ያንን ከፈታን ኦልሞስት የደንበኛው ነው ቅሬታ በፍጥነት ሰዓታት በደቂቃ ቢፈታ የቢል ቅሬታዎች አሁን ሀያ ደቂቃም ሰላሳ ደቂቃም የማይወስዱ ቅሬታዎች ስላሉ ሰው እነሱን በዛ ደረጃ እንፈታለን። እንደ ሪጅን የተለያዩ አፕሊኬሽኖች በልጽገዋል። ከዚህ ከብዙ ከአስቸኳይ ጥገና ጋር በተገናኘ በዛ አፕሊኬሽን ተጠቅመን ቅሬታዎችን በአግባቡ ከኤሌክትሪክ መቆራረጥ ጋር ያለውን ችግሮች ለመፍታት ብናደርገው አካላችን ደረጃ ግን ሶ ያን ያህል በዛ ደረጃ የሚባል ባይሆንም ግን ባለው ነገር ደንበኞቻችን ቶሎ ቶሎ መልስ የመስጠት ሁኔታ ተሰጠን። የፕሪፔድ ቆጣሪ ጋር በተገናኘ እንግዲህ ቅዳሜና ወድም እየገባን እየሞላን ያለንበት ሁኔታ ነው ያለው። ከዚህ ከብልሹ አሰራር ጋር በተገናኘ እንግዲህ ሰራተኞቻችን ቢሮችን ራሱ አቀማመጡ አላይን ያደረገው ደንበኞች ከሚወጡበት ጊዜ መጀመሪያ ማንን ማግኘት አለባቸው፣ ሲቀጥል ደግሞ ያለውን ስቴፕ ተከትሎ ስለሆነ አሬንጅ የተደረገው ሶ ክፍትም ስለሆነ ሁሉም ሰው ክሊር የሆነ ነገር ስለሆነ በአግባብ እየፈታን ያለንበት ሁኔታ ነው። ስሜ ወይዘሮ ሊዲያ ይባላል። የምኖረው ሚካኤል አካባቢ 15 ቀበሌ ነዋሪ ነኝ። አገልግሎት እዚህ ቁጥር አንድ አካል ነው የምጠቀመው። አገልግሎት እኔ የምጠቀመው የካርዱን ኤሌክትሪክ ነው። አገልግሎታቸው በጣም አሪፍ ነው። የድሮውም የአሁኑም መተሽ ወዲያው ነው። ብዙም ደቂቃ ሳትቆይ ነው በእርግጥ ሞልተን የምንሄደው። እኔ አሁን ስመጣ 30 ደቂቃም አልቀም። ምናልባት ሰው ካለ ነው እንጂ ሰው ከሌለ እንደውም አምስት አስር ደቂቃም አይፈጅብኝም። ካርዱ ሰጥቼ ወዲያው ሞልቼ ነው ሄደው። ሰራተኞቹንም እውነት ለመናገር ጥሩ አገልግሎት ነው እያገኘን ያለ ነው። ሀብታሙ ደስታ አባላለሁ የቤስት ዳቦና ኬክ ባለቤት ነኝ። የኃይል አቅርቦቱ እንግዲህ አሁን ባለው ነገር ጥሩ ነው ቆንጆ ነው። እኛም ህብረተሰቡን የምናገለግለው እናንተም ደግሞ ተቋም ህብረተሰቡን የሚያገለግለው በአገልግሎት እንትን ላይ አንዳንድ እንቀሎች ይፈጠራሉ። ምንድናቸው ጊዜያዊ እንደ ትራፉን እንትን ማለት ፌዝ መግዶሎች እና ቡዙና በቃ አይደለም። በአካል በስልክ እንኳን ያሉት ጥገና ክፍል ያሉት ጥሩ ምላሽ ነው የሚሰጡት። ለምንድን ነው ይሄ ቤት እኛ 2 ነው የምናመርተው ጠዋትና ማታ ነው ህብረሰቡ የሚገለገልበት ቤት ነው። በጣም ጫና አለብን። ካለመብራት መሰራት አንችል። አሁን ሁሉም ዘምኗል። ሁሉም እንጨት እየተሆነ ነው በመብራት ነው የሚሰራው። ይሄ የምን ውጤት ነው? የመብራት ውጤት ነው። ስለዚህ እኔ ለመብራት የምንከፍለው ነገር ከምናገኘው ያነሰ ነው የምለው። በፊት የነበሩት የእንጨት ፖሎች ምናምን ነበሩ። ዝናብም ጠብ ሲል በቃ ወዲያውኑ ይወድቃል መብራት እንትን። አሁን ልክ እንጨቱ ወደ ኮንክሪቱ እየሄደ ነው። አሁን ምንም አይነት ነገሮች ሪደሩ ያው ሽፍት በሚያደርግበት ሳት ላይ ከእንጨት ወደ ኮንክሪት በሚያደርግበት ሳት ላይ ያው የሚቋረጣል። ያንን ደግሞ ነገ ለተሻለ ነገር ስለሆነ እኛም አምነንበት ደስ እያለን ነው እየሰራና እንትን እያለ ያለ ለምን ነገ ይሄ እንደዚህ የሚቆራረጠውን ነገር አሁን ተወግዷል። ሁሉም ደግሞ ሲያልቅ ደግሞ የተሻለ ነገር ይሆናል ማለት ነው። የኢትዮጵያ የቴክ አገልግሎት የሐረሪ ሪጅን አስቸኳይ ጥገና ምን ልርዳችሁ? የስሜ ክርክ ሙልጌታ እባላለሁ። የስራ ክፍሉ ሊኮም አስቸኳይ ጥገና ነው፣ ሁን የምሰራው ኦፕሬተር ነኝ። ጥሪ እንቀበላለን፣ ከዛ እንመዘግብላቸዋለን። ደንበኛ ድሬስ ቀበሌያቸውን፣ ስልክ ቁጥራቸውን እና የብልሽት አይነት እንጠይቃቸዋለን እኛ ከመዘገበት በኋላ ዲስፓቸር ቴክኒሻል እንዲደርስ እንልካላቸዋለን። ቴክኒሻል ደውሎ ከሰራላቸው በኋላ ደንበኞቹን እኛም ድጋሚ በመደወል ተሰርቶ አልተሰራ ቢለውን ጠይቀን በደውሉ አመስግነን እንጨርሳለን ማለት ነው። ስሜ አብዱል መጂድ ጋቱር እባላለሁ። አባድር ወረዳ ዋና አስተዳዳሪ ነኝ። የሐረሪ ሪጂናል ኤሌክትሪክ ስራቤቱ በጣም ትልቅ ትብብር ነው ከኛ ጋር ያደረገው። በጣም ብዙ ስራ ነው ከኛ ጋር ያሰሩት። ይህን ሁላ በተለይ እንዲበራ ያደረጉትም ከኛ ጋር እነሱ ናቸው። ጠንከለሊት ስንጠራቸው ይመጣሉ። ለመልሶ ማልማት ያንን በምናደርግበት ጊዜ ወዲያው ነው ዲፖዎቹን ወዲያውኑ እንትን እያደረጉ ሰዎቹን ሙክ ሲያደርጉ እየተረከቡ እየመጡ በሰዓቱ። እንዲያውም አንዳንድ ጊዜ እኔ ባለሁበት ወረዳ ላይ አስራ ሁለት አካባቢ ላይም አንዳንድ ጊዜ ችግር ይፈጠራል ብዬ ስደውል ሮጦ ነው ይመጡልን። ደራሽም ናቸው። እኔ በጣም የማመሰግናቸው በአንደኝነት እነሱን ነው። ጠንካራዎች ናቸው። ለውጥ አለ። ድሮ እንደዚህ አልነበረም። እንዳውም ሶ ሰራ ቀን ነው ተበላሽቷል፣ አቦኑልን፣ አበድረዋል የሚባለው ነበረ። ያለም አሁን የምናያቸው ልጆች ወጣቶች ናቸው። ይሰማሉ፣ ይሮጣሉ፣ ይሰራሉ። በቃ የሚሰሩ ፈጣን ልጆች ናቸው። አየሁት እኔ ተወልጄ ያደኩትም እዚሁ ሐረሪ ክልል ላይ ነው። እኔ ኮሪደር ልማትም ሳንጀምርም ምን ያህል መብራት ላይ ችግር እንደነበረብን ምን ያህል ቅሬታ እንደነበረው ህብረተሰብም እናውቃለን። አሁን በጣም ለውጥ አለ፣ ኢንሻአላህ ማለት ነው። እኔ ኮሪደሩ በጣም አስተሳሰረን፣ ብዙ ነገር አንድነታችንም ቦንድ እየሆነን እየሰራን ነው። ይሄ ለውጥ ሊቀጥል ይገባል። ፍጥነታቸው ደግሞ ከእኛ ጋር እንደጀመር ነው። ፍጥነታችንን እንጨምራለን። ሀረር የድሮው ስም አይደለም ያላት አሁን ለለውጥ የተዘጋጀች ብዙ ለውጥ ያላት ለቱሪስት ምቹ የሆነች አገር ስለሆነች የሐረሪ ክልል ላይ ያለው መብራት ከኛ ጋር ባንድ ሆነው መስራት አለባቸው። ያረጀውን ሲቀየር ምን ያህል ለውጥ እንዳመጣ ምን ያህል ይጠፋ የነበረው እንዳልጠፋ እያሳየን ነው ያለው ማለት ነው።